ለማባት የዛሬ ትዕግስቴን አጣው። አይ ብሩኬ፣ ጥንቅል አጨለልከት። ይሄ መንፈስ የተወጋ ይወጋ ይወጋ፣ እንደው ሌሊቱ ሙሉ እንደው ብሩኬ፣ ይሄ ዛሬ የተናገርከው ሁሉ እንደው ኢየሱስ ክርስቶስ ፉርሽ አድርገው። ያ የበላሁት ሙዚ ሆን እንዴ ውዴ እንዲያደረገኝ ይበል

ሁይ ሙዙማ ልክ አይደለም። ሙዙ ከውለት ይሄ ዮኒ ያመጣው ሙዝ መመርመር አለበት። ልጆቹ በልተው አእምሮ ስቧል። ኒ አይደለም ዮኒ ነው። ማነው ስሙ? ቴዲ ነው። ማነው ስሙ? ዮናታን፣ ዮናታን እና ቴዲ ያነጋግራው የተመታ ዮናታን አይደለም ዮናታ ነው። ማን ነው ትናንት ከቴዲ ጋር የተደባደበ ልጅ? እንዳልካቸው አይደለም። መረባክሽ ናቸው ሄኖክና ቴዲ ለማየት አብቃችሁ። ሄኖክ እና ቴዲ ያመጡት አንድ አይነት ፌስታል፣ ያመጡት አንዳንድ አንድ ኪሎአው፣ ቀጥታ መንትኑ መመርመር አለበት። ሙዙ ተበክሏል፣ ልጆቹ ተበክሏል። እሺ ተበክሏል ልጆቹ። ወላ ሀይሜ የለ፣ ወላ ብሩኬ የለ፣ ወላ ፍጽ የለ፣ ያኛውም የለ የሚለ ሙዙ በክለው ነው ያመጡት ልጆቹ በልተው ተበክሏል። ማናየ ተቅማጥስ እንደያዛቸው ማናየ ማናየ ወደ አንድ ነገር አስታውሳቸዋል እኮ ቅርጽ እና ሀይሚ ብሩኬ የለበሰው ትሸርት አንድን አይነት ነው። ምንድን ማነው የሚባለው ሰውየው የለበሰው ጥቁር ልብስ፣ ጥቁር ሱሪ እና ቀይ ነው የለበሰው። እሱ እኮ ውስጥ ላይ ቶንጎል አስቦ የመጣው አይታችኋል። እንደ እኔ እኮ ብዙ ያስታውሳል። አስቤ ብሩኬ በመቼው ነው ትናንትና እንደዚህ እንዲወጥሮ የያዘው ሆዱን፣ ዛሬ እንዴት ነው ፈታ ብሎ የመጣው? እንዴትእንዴ ምግቡን እያዘ ቀሰፈኛለሁ። እኔ እኮ ለዚህ ነው አረ ድብና አርገው ነው ሙድ እየያዙብን ያለ። እነፋ አልተገናኝ። ሀይሚ ሰሞኑን አብቅተናል፣ ተፋተናል፣ ወድቀናል፣ ተነስተናል፣ ሰባተኛ ደርሰን ፈርጠናል እያሉ ያሉ ነበር። አሁን ደግሞ ብሩኬ ዛሬ ደግሞ ከአስራ አራተኛ ወደ ሰባተኛ ፈርጠናል እያለ ነው። እኛ እዚህ እየፈረጥን ነው። እኔማ እንደው እኔማ አለቃቸውም እንደው ታለሽ

እቆይ አዳምጡኛ አዳምጡኝ፣ ጨነቀኝ ጨነቀኝ። ብሌን ቤት ብሄድ ሙሉ ነው። እንተ የምሄድበት ቦታ አጠፋኝ። ጨነቀኝ ጨነቀኝ። በጣም አለቀስኩኝና ከዛን ቲጂ የምትባልበት ቤት ገባው። ስገባ በቃ እዛ ብታይ በቃ በጣም ተናገርኩኝ፣ ተናገርኩ። ከዛ አለቀስኩኝና ከአቅሜ በላይ ሲሆን ወጣው። እንደወጣሁኝ ወደዚህ ቤት ገባው። ምን አደረግኩ መሰላችሁ? አሁንም እጣጥ አልኩኝ። በቀደምም እጣጥዬ ነው አሁንም ቅድም አላስችል ብሎኝ እጣጥ አልኩኝ። ሶስት ቅጠሎች አነሳውና እጣጥ አልኩኝ። አንደኛው ስራ ነው አለኝ፣ ሁለተኛው አይለያዩም፣ ሶስተኛውም አይለያዩም። ማሻላ በዚህ ተረጋጋሁኝ። ተረጋጋው አምናለሁ፣ በጣም አምናለሁ። አለህ አንቺ እንዳደረግሽው ያድርገው። አዎ እና የውጣች አዎ እና አሁን አንድ ነገር ልንገራችሁ። በግርግዳም ቢጽፉ በምንም ቢጽፉ ይቺ ልጅ መቼም መባካችሁን አንድ ነገር ልንገራችሁ። ወንድ ልጅ በረንዳ ቢያድርም ያምርበታል፣ ሴት ልጅ በረንዳ ብታደር አያምርባትም። ሴት ልጅ ሆነም ቀረም አይምሮ ጥሩ የሰጣት ሴት ልጅ ሁሌም ከፈጣሪ ጋር ወደፊት ናት። ግን አሁንም ወደዳችሁም ጠላችሁም ከአንድም ሁለት ከሁለትም ሶስት ሰው በመሀላቸው ጠላት አለ። እነዚህ ልጆች ግን እኔ የምለምነው የነገው ባለወልድ እውነት እውነት እውነቴን ነው የምለው የእስላም የክርስቲያኑ አምላክ መድኃኔ ዓለም ክርስቶስ ሰማይና ምድርን የዘረጋው አምላክ ማለት ነው። የሰው ልጅ እንደ ከብት እየታረደ የሰው ልጅ ደሙ እንዲ ከንቱ እንደ ከብት እየጎረፈ እውነት ይሄንን የሚበቀለው አምላክ ሀይሚዬና ብሩኬን ጠላቶቻቸውን በጋአድ ያሳያቸው፣ ጠላቶቻቸውን ወደኋላ ያስቀረው ጓደኛ መስሎም ከሆነ እውነተኛ ጓደኛ መስሎ ከሆነ እነዚህ ልጆች መሀል ላይ እየገባ የሚበጠብጠው ሴትም ይሁን ወንድም ይሁን እውነት እንደው በነገው ቀን እንደው እግዚአብሔር አምላክ ለራሴ ስደት ላይ እያለሁኝ ጎኔን ሲያመኝ እግሬን ሲያመኝ እ ጀርባዬን ሲያመኝ ፈጣሪን የማለምነው ለእነዚህ ልጆች የምለምነው በሰው አገር በወድቅ እንኳን የሚያነሳኝ የለምና ከልብ የምወዳቸው ከሆነ እግዚአብሔር አምላክ እውነት የእስላም የክርስቲያኑ አምላክ የፍቅር አምላክ የምንወደው የምናነባው እሱን አይቶ ማለት ነው። እግዚአብሔር በነገው ቀን በነገው ቀን ሁሉን ነገር አክሽፎ ሀይምዬና ብሩክን አንድ ላይ እንዲያመጣልን እግዚአብሔርን ማጸነዋለው። ድንግል ማርያምን ለምናት አለው። ሁላችንም በእምነታችን እኛ እኔ እንደ ልጆቼ እንደ ልጄ ብሩኬ ሀይምዬን እንደ ሴቷ ልጄ ነው የማየው። ልቤን የልቤን የሚያውቀው እግዚአብሔር ነው እና ለእኔ አሁን እምላለው የሀዘኔ መጽናኛ ናቸው። ለእኔ ቴሌቪዥኖቼ ናቸው። በምበሳጭበት ሰዓት እነሱን ሳይ የምረካ ሰው ነኝ። አይምሮ የሚታደስ ነው እንደው ፈጣሪ ጠላቶቻቸውን የበታች አድርገው ለሊቱ ሙሉ ስልክ ሲደዋወሉ ሲቀምሙ ካሉ ማለት ነው፣ በጆሮ ግንዳቸው ላይ ያ ስልክ እንደው ይፈንዳ። ለእነሱ ተንኮል ሲያስቡ እነዚህ ልጆች መለያየት፣ በገንዘብም ከሆነ የሰው ልጅ ገንዘብ አይገዛውም። ገንዘብን ፍለጋ ይሰደዳል እንጂ የሰው ልጅ። በጭራው ጎትቶ የጣላቸው እንዶ ደረስኩኝ ብለው አጠፋን ሲሉ ብኩን ይሁኑ፣ አመድ ይሁኑ። ሃይሜና ብሩክን ለመለያየት የሚሄዱት እንደ ተለይተው ይቅሩ። ቢሄዱበት የማይደርሱ መንገድ ውስጥ ይቅጠማቸው፣ ጉርጓድ ግቡ። እውነት አንደበታቸውን እንደው ከአንደበታቸው እንደ መግል ይውጣ፣ መግል ይውጣ፣ ይግሙ፣ ይበስብሱ። አወራን ሲሉ ይትሉ፣ ይግሙ። እነዚህ ሰዎች ግምት ይበሉ፣ ይግሙ። የሚናገሩት ሁሉ አራር ይበል፣ ከአንደበታቸው የሚወጣው አራር ይበል፣ ይግሙ። እንደው መድኃኒት መድኃኒት ዶክተር ያሳጣቸው ምን አድርገን ነው ብሎ እየለፈለፉ ሃይሚን እና ብሩክን እንዲያደርገን ነው ይቅርበሉን በሉን የሚሉበትን ሰዓት ይምጣ። እውነቴን ነው የምለው፣ ሰው ነው የሚለያቸው። ይሄ ደግሞ ኦዲየንስ ያልሆነ የሆነውን እነዚህ የማይረቡ ጥቂቶች፣ የማይረቡ ዱቄቶች። ዱቄት እንኳን በአሁኑ ሰዓት ውበት ሆነዋል። እነዚህ የማይረቡ ትንኞች፣ በቆሻሻ ላይ የሚያርፉ ትንኞች፣ ክብር የሌላቸው እነዚህ እንደው ከብትማ ክብር አለው። ከብት አልልምኝ ከብት ዛሬ አንድማ አንድ እኔም አላወጣውን ገንዘብ ከብት ታወጣለች። ጥቅም አላት። ከብት ብዙ ነገር ትሰጣለች። ከብት ላም የሚባለው ነገር ላምን ማካከሉ የተባረኩ ናቸው። ላም የተባረከች ናት። እነዚህ ማለት ነው ሴጣን እብ ብሎ አልፈልጋቸውም ብሎ ከአገር አገር ያወጣቸው ናቸው። እነዚህ ብሩክና ሃይሚ ላይ የማይሆን ነገር የሚሰሩት እነሱም ማለት ነው። እውነት የሰማይ አምላክ እውነት የሰማይ አምላክ እንደ ውሎ ሳያድር እንደ ፈጣሪ እኔ እንደ ምለምን ይህንም ብቻ ነው እውነት የምለው። እስቲ ነገር ጥሩ ነገር ቸሮሬ ያሰማን፣ ቸሮሬ ያሰማን ብቻ አሜን ያሰማን። ሌሎቻችሁ ቀጥሎ ደግሞ ተራ በተራ

ፍቅር ከዛንቺ ፍቅርም ወይቷን ከፍተጠቀልች ተመራረቁ። እውነት የምትወዷቸው ከሆነ ተመራረቁ። እነዚህ ምስኪን ልጆች የዋህ ናቸው፣ የአብርሃም በግ እናንተ። እስኪ እኔ

እች ልጅ ግን ታዳላለች ወይ? ለሁሉም እያት። ለፍቅር ግን በጣም ነው ጊፍት የሚመጣላት። አንቺ ልጅ ግን ቡናሱ ሆነ እቺ ልጅ እጠራጠራታለሁ። ቀነሽ ቀነሽ ሁሌ ነው የምትሰጣት ቀኝ። አዎ፣ ግን ኬት ነው ቀነ። ብዙ አወራለሁ። አይ ለነገሩ ፍቅር ጋር የደረሰ ነገር እኔ ጋር ደርሳል። ችግር የለውም። እሺ፣ እባክሽ እንዲሰጣሽ አስበሽ ነው እንዳሰጨኝ። አበባ ምን ያደርጋል? ቆይ ምንጎል ነው? መርቅ የበባ በሬ

ፍቅርዬ አንበሳ ወርዶልሻል እና በሰ የኔ ቆንጆ፣ ያንቺ ማለት የኔ ነው እና እኔ ምወዳለሁ። ልመርቃችሁ እንግዲህ አሜን በሉ። በጣም አጽያተኛ ነን እና በሰላም ያዋለን በሰላም ያስመሸን በሰላም ያሳድረን እግዚአብሔር አምላክ ሆይ። የስደት እህቶቼ ስደት በቃ ይበላችሁ ያሰባችሁትን ያሳካላችሁ። እድሜና ጤናውን አብዝቶ ይባርክላችሁ። ከክፉ ነገር ይጠብቃችሁ። ምቀኛ ሸረኛውን እሱ ያዝላችሁ። እግዚአብሔር አምላኩ የሰው እጅ የሰው ፊት አያሳያችሁ። ታሞ ከመማቀቅ እግዚአብሔር ይጠብቃችሁ። ሰጪ እንጂ ተቀባይ አያድርጋችሁ። ፈጣሪ አምላክ ለንስሐ ለጾም፣ ለጸሎት ያብቃችሁ። በቃ ይበላችሁ ስደት። እኔ መጀመሪያ ለእህቶቼ ነው። ለእኔም እግዚአብሔር አምላኮ ፈጣሪ እንደ ሁልጊዜ አረቧ በምትበት ከዚህ ህይወት ፈጣሪ በቃ ብሎ ወደ ሀገራችን በሰላም ያስገባል። ቤታችንን ሁሉ ነገር ይላለ። ጤናችንን ፈጣሪ የባርክልን፣ ቤተሰቦቻችንን ፈጣሪ የባርክልን፣ በሰላም በጤና ያገናኘን። ሲቀጥል ደግሞ ሀይሜና ቡርኬን እግዚአብሔር አምላክ ሆይ በፍቅር በደስታ ያኖራቸው። የሴጣን ጆሮ ይደፈን፣ ጠላት የሚያፍርበት ሴጣንም የሚያፍርበት ነገ እግዚአብሔር አምላክ ሆይ በሰላም በፍቅር